ጤና ይስጥልን፣ የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን የተለያዩ ጉዳዮችን ይዘናል። ከያዝናቸው መረጃዎች መካከል ጠቅላይ ሚኒስትር ዐብይ አህመድ ከባድ ውርደት አጋጥሟቸዋል ተብሏል። ጠቅላይ ሚኒስትሩ በአንዲት ሀያል ሀገር ነው ከባድ ውርደት አጋጠማቸው የተባለው። ለመሆኑ ጠቅላይ ሚኒስትሩ በዚች ሀያል ሀገር ያጋጠማቸው ውርደት ምንድን ነው? ጠቅላይ ሚኒስትሩን ውርደት አከናነበች የተባለችው ይህች ሀያል ሀገርስ ማነች? ነገሩስ ምን ይሆን? በዝርዝር የምንመለከተው ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት የሰጠውን መግለጫ ተከትሎ ቀጣዩ ምርጫ የሚካሄድ ስለመሆኑ ጥርጣሬ ያለባቸው ሰዎች አስተያየታቸውን እየሰጡ ይገኛሉ። የምርጫ ቦርድ መግለጫ ተከትሎ አልበላሽምን ምን አመጣው እያሉ ነው አንዳንድ አስተያየት ሰጪዎች። ከሀገራዊ ምክክር ኮሚሽን ጋር በተያያዘም ምርጫ ቦርድ ምን አነሳ፣ የምክክር ኮሚሽኑ እንቅስቃሴና ቀጣዩ ምርጫን በተመለከተ የቦርዱ ሰብሳቢ ያሉትን ጉዳይ እንዲሁም የሴራ ተንታኞች ምን እያነሱ ነው የሚለውን እንዲሁ በዝርዝር የምናስደምጣቸው ይሆናል። ፋኖች በአገዛዙ ላይ ስለ ተቀዳጁት ድል በይፋ እያሳውቁ ይገኛሉ። ከፍተኛ ድልን ተቀዳጅተናል ብለዋል። በሌላ በኩል በፋኖች ድል የተመተው የመንግስት ጦር በንጹሐን ላይ አሰቃቂ ጥቃትን ፈጽሟል። አንድ ቤተሰብ ሙሉም ፈጅቷል እየተባለ ነው። አቶ ታዬ ደንዳአ በድጋሚ ወደ ማረሚያ ወርደው ክሳቸውን እንዲከታተሉ ፍርድ ቤት ወስኖባቸዋል። አቶ ታዬ ደንዳ የዋስ መብታቸው ተነፍጎ በድጋሚ ወደ ማረሚያ እንዲላቁ ስለተባለበት የችሎት ሂደትም የምንቃኝ ይሆናል የአዲስ ኢንሳይደር ቤተሰቦች እነዚህም መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። እናንተም እስከ መጨረሻው አብራችሁን እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። ወደ ዝርዝሮቹ እንለፍ። አቶ ታዬ ደንደዐ ጉዳያቸውን ማረሚያ ወርደው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዐ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ህግ በታዬ ደንደዐ ላይ ከዚህ ቀደም አቋርጦት የነበሩ ሁለት ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 251 ህዝብ አርሃምሮ አስር የተመላከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበር ይታል ይታወሳል። አቶ ታዬ የሰላም ሚኒስትር ዴታ በነበሩበት ወቅት የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው ሲንቀሳቀሱ ነበረ በሚል ክሱ ያመላክታል። በዚህ በአሸባሪነት የተሰየመው ኦነግ ሸኔ ብሎ በመንግስት የሚጠራው በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳን ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላለፉ ናል ናቸው ይላል ክሱም። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ ም በኋላ ችሎት ቀርቦባቸው በነበረው ሁለት ክሶች መከላከል ሳያስፈልጋቸው በነፃ ተሰናብተው እንደነበር ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለማሰማት ለሰኔ 30 ተለዋጭ ቀጠሮ ተሰጥቷል። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደዐ ትላንት ጠዋት ከችሎት በኋላ ከመኖሪያ ቤታቸው በፖሊስ መወሰዳቸውን ባለቤታቸው መግለጻቸው ይታወሳል። አቶ ታዬ ባለቤት ወይዘሮ ስንታዩ አለማየው ከትላንቱ ጠዋት የችሎት ቀጠሯቸውን ተከታትለው ወደ ቤት ከተመለሱ በኋላ ከቀኑ አስር ሰዓት ገደማ ከመኖሪያ ቤታቸው ለጥያቄ ትፈለጋለ በማለት የፌዴራል ፖሊስ አባላት እንደወሰዷቸው ተናግረው ነበረ። ከዚያም በኋላ አቶ ታዬ ደንዳ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት ነፃ የተባሉባቸው ሁለት ክስ ጭብጦች እንደተሻሩም ነው የተነገረው። የአቶ ታዬ ደንዳ የህግ ጠበቃ አበራ ንጉሱ የፌዴራል ጠቅላይ ፍርድ ቤትም ትላንት በዋለው ችሎት አቶ ታዬ ነፃ የተባሉባቸውን ክሶችን በመሻር እንዲከላከሉ ትዕዛዝ ተሰጥቷል ሲሉ ተናግረው ነበረ። የዋስትና መብታቸው በሰበር ሰሚ ችሎት ከተጠበቀላቸው በኋላ ከህግ ፍቃድ ውጪ የጦር መሳሪያ ይዞ መገኘት የሚለው አንዱን የክስ ጭብጥ እንዲከላከሉ በተሰጠው ብይን መሰረት በከፍተኛ ፍርድ ቤት እየተከላከሉ ነበረ። ሆኖም ትላንት አቶ ታዬ ነጻ በተባሉበት ክስ ጭብጦች ላይ ቅሬታ እንዳለው የገለጸው አቃቢ ህግ ተከሳሹ በቂ ማስረጃ ቀርቦባቸው መከላከል ሲገባቸው ነጻ መባላቸው አግባብነት የለውም በማለት ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚችሎትም የኢትዮጵያ ወንጀል ህግ አንቀጽ ሁለት አምሳ አንድ ዳመር ጠቅሶ ይግባኝ ማለቱን ተከትሎ ጉዳዩን ሲከታተል የነበረው ፍርድ ቤት ትላንት ግንቦት 25 ቀን 2017 ዓ ም ነጻ የተባሉበትን ክሶች ብይንን ሽሮ እንዲከላከሉ ነበር ያዘዘው። ጠበቃቸው አቶ አበራ ንጉሱ ለውሳኔ ብቻም ትላንት በአምስተኛ ተለዋጭ ቀጠሮ መገኘታቸውን ጠቅሰው ችሎቱ የስር ፍርድ ቤት ውሳኔን ሽሮ እንዲከላከሉ ብይን በመስጠቱ ቅሬታ እንዳላቸው ገልጸው በቀጣይ ለሰበር ሰሚ ችሎት ይግባኝ እንደሚሉ ገልጸው ነበረ። ይሁንና ደንበኛቸው ችሎት ተከታትለው ከተለያዩ ከቀትር አስር ሰዓት በኋላ ፌዴራል ፖሊስ መወሰዳቸውን ከአቶ ታዬ ባለቤት ከወይዘሮ ስንታየው በስልክ እንደተነገራቸው ትላንት ገልጸው ነበረ። ከዚያ በኋላ ነው ዛሬ በዋለው ችሎት አቶ ታዬ ደንደዐ ጉዳያቸውን ማረሚያ ወርደው እንዲከታተሉ ፍርድ ቤቱ ትዕዛዝ የሰጠው። የፌዴራል ከፍተኛ ፍርድ ቤት አቶ ታዬ ደንደዐ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታዎች ከሌሉ ምርጫ አደርጋለሁ በሚል የሚፎክርበት ምክንያት የለም ማለቱ ጥያቄ እያስነሳበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በሰብሳቢዋ ወይዘሮ ሜላተወርቅ ኃይሉ በኩል በሰጠው መግለጫ የጸጥታ ችግር የለም ብለን ልንክድ አንችልም አለ። አስቻይ ሁኔታዎች በሌሉበት ምርጫ ቦርድ ምርጫ አደርጋለሁ ብሎ የሚፎክርበት ግን ምንም ምክንያት የለም ማለታቸው ነው ጥያቄ እንዲነሳበት ያደረገው። አልበላሽምን ምን አመጣው እያሉ ነው አንዳንድ ች ጉዳዩ በ2018 ዓመተ ምህረት ምርጫ የማይካሄድ መሆኑና በኢትዮጵያ የመሪዎች መዋቅር ከጠቅላይ ሚኒስትርነቱ ወደ ፕሬዝዳንትነት ይቀየራል የሚለውን አስተሳሰብ ያጠናከረ ነው የሚሉ አንዳንድ የሴራ ተንታኞች ሀሳባቸውን እያጋሩ ይገኛል። የጸጥታ ችግር እንዳለ የገለጸው ምርጫ ቦርድ ምርጫ መካሄድ አለመካሄዱ እንደሚያሳስበው፣ ዛሬ ላይ ሆኖ ግን ምርጫ አይካሄድም ማለት እንደማይቻል ነገር ግን በወቅቱ አስቻይ ሁኔታ ከሌለ ምርጫ ማድረግ ከባድ እንደሚሆን ነው በመግለጫ ያሳወቀ ታወቀው ዛሬ ቁጭ ብለን የዛሬ ዓመት እንዲህ ነው ማለት አንችልም። ችግር ባለባቸው ቦታዎች ላይ በግንባር እየተካሄደ የጸጥታ ግምገማ ይደረጋል በሚል ቦርዱም በሰብሳቢዋ በኩል አሳውቋል። በእርግጥ እንደ ምርጫ ቦርድ አገላለጽ በመንግስት በኩል አንዳንድ ቦታዎች ላይ ምርጫ አይካሄድም በሚል ቀይ ማርክ ያደረገባቸው ሪፖርቶችን የቦርዱ ኮሚቴዎች ሄዶ ሲያዩ ግን ቦታው ላይ ምርጫ ማካሄድ የሚቻልበት ወይም አረንጓዴ ማርክ ሆኖ የተገኘባቸው እንዳሉ ይህም አሰራር ደግሞ በሰባተኛው አካባቢያዊ ምርጫ የሚቀጥል መሆኑን ገልጿል። እንደ ምርጫ ቦርድ በሁሉም አካባቢ ምርጫ እናካሂዳለን ብለን እናቅዳለን፣ በጸጥታ ምክንያት ምርጫ ማድረግ የማይቻል ከሆነ እናደርግም ያለው የኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ ሁኔታዎቹ በሚፈቅዱ የምርጫ ክልሎች ግን ምርጫው እንደሚደረግ ነው የሚገልጸው። ብሔራዊ ምርጫ ቦርድ መግለጫውን በሰጠበት ወቅት ከጋዜጠኞች ከተነሱላት ጥያቄዎች መካከል አንዱ ከሀገራዊ ምክክር ኮሚሽን እንቅስቃሴዎች ጋር የተያያዘ ነው። ግልጽ ሊሆን የሚገባው ነገር ይላል ቦርዱ ከሀገራዊ ምክክር ኮሚሽን ጋር በተያያዘ ለተነሳለት ጥያቄ ምላሽ ሲሰጥ፣ ግልጽ ሊሆን የሚገባው ነገር እኛ ዛሬ ባለንበት ነው የምናቅደው። ምርጫ በህገ መንግስቱ ላይ በየአምስት ዓመቱ አመቱ ይካሄዳል ተብሎም ተቀምጧል። ይህንን በህግ መንገድ የሚቀይር ነገር እስካልመጣ ድረስ ምርጫ ቦርድ ምርጫ ዝግጅቱን ማድረግ ይቀጥላል፣ ግዴታው ነው በማለት በሰብሳቢዋ ወይዘሮ መላትወርቅ በኩል አስታውቋል። እርግጠኞች ባልሆንበት ነገር ላይ እንዲሁም ውጤት መጥቶ ይሄ በዚህ ተቀይሯል በሚል በአዋጅ እስከሚደነ እስከተደነገግ ድረስ ምርጫ ቦርድ ለምርጫ ከመዘጋጀት ወደ ኋላ መቅረት አይችልም ብለዋል። ወይዘሮ ሜላ ተወርቅም ሀገራዊ ምክክሩ ይዞት የሚመጣው ነገር ካለ ራሱን እያስማማ እያስተካከለ ስራውን የሚቀጥል ይሆናልም ሲሉ አክለዋል። የጠቅላይ ሚኒስትር አብይ አህመድ ጉብኝት የተቋጨው በውርደት ነው የሚሉ አንዳንድ መረጃዎች እየተሰሙ ነው። ጠቅላይ ሚኒስትሩ ውርደት አስተናገዱት የተባለው ደግሞ በእንግሊዝ ስለመሆኑ ነው መረጃዎቹ የሚጠቁሙት። የአብይ አህመድ መንግስት ዲፕሎማሲያዊ ውርደትን ተከናንቧል የሚሉት እነዚህ መረጃዎች እንግሊዝም ጠቅላይ ሚኒስትሩን በማግለል ና መንግስታቸው በራሱ ህዝብ ላይ የሚፈጽመውን አሰቃቂ ግፍ በማጋለጥ የመጀመሪያ ፈርቀዳጅ ሀገር ሆናለች ተብሏል። የለንደን ፋኖች ለዚህ ከፍተኛ ጥረት እንዳደረጉ ና ትኩረታቸውም ከንቱ አልሆነም የሚል ነው መረጃው የሚያሳየው። በውጭ ቋንቋ የተጻፉ መረጃዎችም ዩናይትድ ኪንግደም ጠቅላይ ሚኒስትር አብይ አህመድን ለማግኘት ፍላጎት እንደሌላት መግለጿና ምክንያት ተብሎ የተጠቀሰው ደግሞ ከሰብአዊ መብት ጥሰት ጋር የተያያዘ እንደሆነም ዘግበዋል። አንዳንዶች ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ ጉብኝታቸውን በከባድ ውርደት ነው ያጠናቀቁት ሲሉም ተስተውሏል። በወሎ ቤታ አማራ ግንባር ዛሬ የሚያገዛዙ ሰራዊት ከባድ ግፍን ፈጽሟል ተብሏል። የአማራ ፋኖ ብሔራዊ ኃይል አፋ ባሃም ወሎ ቤታ አማራ ላስታሳ ምኖኮር ጠራሪ ክፍለ ጦር ከበቅሎ ማነቂያና ከሙጃ ወደ ወንዳች ይባርና እንጃፋት ቀጠና እየተንቀሳቀሰ የነበረውን የመከላከያ ሰራዊት ሚሊሻና አድማ ብተናን የደፈጣ ጥቃት ፈጽሞበት እንደነበር ተነግሯል። በዚህ ምክንያት ታዲያ የመንግስት ጦር ግንቦት 24 ቀን 2017 ዓ ም ከወንዳሽ ከተማ በደመነፍስ መድፍስ ይተኩስ ውሏል የተባለው በዚህም የአምስት ልጆች አባት የሆኑ የላስታ ወረዳ የ017 ቀበሌ እንጃፋት ከተማ ነዋሪ የሆኑት የ74 ዓመት ሽማግሌ አቶ አረጋ ማዱ በመድፋረር ከነ ሙሉ ቤታቸው ተቃጥለው ሕይወታቸው እንዳለፈ ተነግሯል። ከፋኖ ጋር በተያያዘ ሌላ ዜና ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ የመንግስትን ጥምር ጦር በመደምሰስና ስንቅና ንብረቱንም በማረክ ድል አድርጌያለሁኝ ብሏል። ንጉስ ሚካኤል ኮር መብረቅ ክፍለ ጦር ያገዛዙ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር እሁድ ገበያ ትምህርት ቤትና ውልጩ የተባለ ቦታ ላይ ከጠዋቱ ሶስት ሰዓት ጀምሮ በርካታ ኃይሉን እንደገደለበትና ከብቶችን ፍየሎችንና በጎችን እንዲሁም ጤፍና ሌሎች የምግብ እህሎችን በመማረክ ድል እንደተጎናጸፈን የገለጸው በዚህም በፋኖች እጅ የገባ የአገዛዙ ጦር አባላት 15 አስክሬን በህዝብ አስተባባሪነት እንደተቀበረ ተነግሯል። በተጨማሪም 35 ጥቁስለኛ ሸሽቷል ነው የተባለው። ፋኖቹ ከበታ እሁድ ገበያ በመንግስት አካላት ታስረው ይገኙ የነበሩ የአማራ ልጆችን ጭምር ማስፈታት 50 ኩንታል ጤፍ 12 ፍየል ሁለት በሬ በርካታ ኩንታል ስኳር እና ብስኩት እስከነ መጋዘኑ መማረካቸውንም አፋብሃ አስታውቋል። ውድ የአዲስ ኢንሳይደር ቤተሰቦች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች ተመልሰን እስክንገናኝ